ሰላም ሰላም ሰላም አለይኩም ወራህመቱላሂ ወበረካቱ። የጽጉድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ብዙ እህቶቻችን የምትሳሳቱት ነገር አለ። ያ ምንድን ነው? አረብ ሀገር የምትኖሩት ሴቶች እዚሁ እያላችሁ እኛ ትልቁ አላማችን ቤት መስራት፣ ቤት ማሰራት፣ ለራሳችን ትልቁ ለውጥ የምንለው ይሄና ይሄ ነው የሁላችንም አላማን አሳብ ነው ማለት ነው። በገጠር መቼ የማይባል ሁሉም በአሁኑ ጊዜ የእውነት የሚያምላቸው ሁሉም በቃ ይሄን በቃ ብዙ ሰው ይሄ ነው በቃ። ቤቴ ቤቱን ነው የሚያስበው ቤቱን ቤት መግዛት ነው የሚፈልገው ማለት ነው። እና እንደዚህ የምታደርጉ እህቶች አላችሁ። ብዙ እህቶች ደግሞ ምንድን ነው መሰላችሁ? ብዙ የምትሳሳቱት ነገር አለ አለ። በቃ የሆነ እናንተ እዚህ አረብ ሀገር ስትኖሩ የዋህ ናችሁ። እውነቴን ነው የዋህ ነን። ከሀገር በቃ ሲያወሩን እናምናለን። ሁሉም ነገር ሲሉን እሺ እንላለን። በቃ በጣም እናምናለን። በተለይ በቃ ትንሽ ቆይት ካለን ከላስ ምንም አይገባንም ማለት ነው። ግን በአሁኑ ሰዓት ሰው ከፍቷል። በጣም ሰው ከፍቷል። በቃ የገዛ ወንድማችሁ በቃ ብዙ የሚያደርስባችሁ ተጽዕኖ አለ ገባችሁ እኔ ጓደኛዬ ወንድሟ ገዛልኝ ብላ ብር ልካለታለች እሱ ከተማ ያው ቤተሰቦቿ ገጠር ነው ያሉት እሱ ትንሽ ከተማ ስራ ይዞ ነበረ ቁጭ የሚለው ስለዚህ ቤት ገዛለኝ ብላ እሷ እዚህ እየሰራች ብር ላከችለት ማለት ነው ከዛ ምን አረገ? ያለች እሺ በቃ የሆነ ቦታ አግኝቻለሁ። ምርጥ ቦታ ነው፣ መንገድ አለው መንገድ የነከሰ ነው። ስለዚህ ይሄንን ቦታ ይሄንን ቤት፣ ቦታ ሳይሆን ቤት ነው፣ ይሄንን ቤት ትንሽ ብር ጎሏል፣ አንቺ በላክሽው ብር ትንሽ ብር ጎሏል። ስለዚህ እሷን ልሙላት ወይ ብሎ ጠይቋት። አሁን ይሰጥሃለሁ ብላ ያንን ቤት ገዛቸው ማለት ነው እውነት ነው። ቤቱ ምርጥ ነው። እውነትን መንገድ የመከሰ ነው እቺ ልጅ በቃ አለችውና ይሄን ቤት ገዛችው። ይሄን ቤት ከገዛችው በኋላ ቤት አለኝ ብላ እዚህ ትፎግጣለች፣ አሁንም እዚሁ። ከዛም በኋላ አንድ ወንድሟን ወደ ሳውዲ ያመጣችው። አስቡ ብቻ በደንብ አዳምጡንና አንድ ወንድሟን ወደዚህ ያመጣችው እቺ ልጅ። ከዛም በኋላ ይሄን ካረገች በኋላ ቤተገስ በቃ በእሷ አስተሳሰብ በቃ ቤት አለኝ ቤት ገዝቻለሁ፣ እንደገና ደግሞ ወንድም ይለምጥቻለሁ ብላ እቺ ልጅ አንድ ልብ ሆናለሽ ንካ ታስራለች። ንካ አስራ ንካ ባሰረችበት ባልየውም ባለችበት ሀገር ነበረ። ሁለታቸውም ዱባይ ሀገር ነበር የሚኖሩት ኢማራት። ከዛም በኋላ እቺ ልጅ አረገዘች እና ሀገሯን ገባች ማለት ነው። በቃ ልጁ አልሄደም፣ እሷ ብቻ አርግዛ ገባች። ስትሄድ ግን እንደጠበቀችው አይደለም። ወንድም ተብዬው ቤቷን በቃ ዋርሶታል። ቤት የለሽም ቤቱ የኔ ነው። አንቺ እንትናልሽው እንጂ እኔ ስንት ነገሩን አረኩት። ከዛ በኋላ በቃ ዙራው ግርፍ አደረኩኝ ይሄን አደረኩኝ። ስለዚህ ግቢ ተክልትን ትታከልኩ ብዙ ነገር ያረኩት እኔ ነኝ እንጂ አንቺ አይደለሽም። ስለዚህ ይሄ ግቢ እኔ እሞትበታለሁ እንጂ አለቅም። በዛን ሰዓት የሰጠሽኝ ብር በቃ አስባችሁታል። እቺ ልጅ የገዛችው ከሁለት አመት እና ከሶስት አመት በኋላ ነው ይሄን ቤት የገዛችው። አሁን ደርሶ ልጁ ምን እንዳለ ታውቃላችሁ? በዛን ጊዜ የሰጠሽኝ ብር በር እሰጠሻለሁ፣ መልስልሻለሁ እንጂ ይሄን ቤት አለቅ ማለት ማለት ነው። አያችሁ? አያችሁ? የገዘይ በአንድ እናት የተወለደ በአንድ አባት የተወለደ ልጅ የተወለደ ልጆች እንደዚህ ሲሆኑ ለዱንያ ብለው በጣም ይገርማል። እና እቺ ልጅ መሯቷል አረብ ሀገር ቆይታለች። አስቡ ምን አለችው? እሺ በቃ እንደዛ ከሆነ እኔም እዚህ ጋር ሞታለሁ እንጂ ብሬን አትመልስልኝም። ብሬን አልፈልግም። እኔ ቤት አለኝ ብዬ ነው እንደዚህ አፈር ድሜ በልቼ እናንተን ለውጬ ለእናንተን ይሄን አርጌላችሁ ለእኔም ደግሞ እቺ ለእኔ ትሆነኛለች ብዬ በዚች ተስፋ አርጌ ስመጣ ይሄም የለሽም እንዴት ትለኛለ ብላች ልጅ እሷም እዚህ ቤት ሞታለሁ ማለት እሷም እዛ ቤት ሞታለሁ ማለት አባትናትን በማይግባ ሁለቱም ልጅ ናቸው እና እሱን ተውቢሉት እሱ አልተመለሰም እሷን ተውቢሏት እሱም እሷም አልመለሰም አለች እቺ ልጅ ሚጥ ያዛት ና ያው ወራውታ ሞልቶ ነበር ወደ ሀገር ገባቸው ሚጥ ያዛት ሆስፒታል ገባቸው ወለደች ስትወልድ ተባለች እና ትሽጋ ወይስ አማ ትሽጋ ስትባል አይቻልም፣ ቤቴ ናለች እኔ አራስ ቤት ቁጭ ብል ባልኩበት ቢሸጠውስ? ስለዚህ እዛው ቤት ሄዳለሁ አለች። እዛው ቤት ስትሄድ ኦልሬዲ ያለገባችበት በዛ ቤት ያለገባችበትም እሱ ነው የሚኖሩበት። ከዛ እዛ ቤት የሶስት ቀን ልጅ ተይዞ ወደ ቤቷ ሄዱ ማለት ነው። ወደ ቤቷ ሲሄዱ ሳሎንም ተቆልፏል፣ የዚህ ቤት መኝታ ክፍሉም ተቆልፏል ማለት ነው። ከዛ እናቷ ነበረች አባቷ ነበሩ። ከዛ አይ በቃ አሁንች ልጅ አራስ ናት፣ ስለዚህ ማድረግ ያለብን ሳሎን መገንጠል ነው ብለው ሳሎንም ገንጥለው ገቡ ማለት ነው። ገንጥለው ገቡ እዛው፣ በቃ ቡና ተፈላ ምናምን ነገር። ልጁ ማታ መጣና ቅወጥ ቅወጥ ለማን ነው ያመጣት? እንዴት ገባች? ለምን ገባች? እሷም ደግሞ እዛው ሞታለው ብላለች። እንደገና አንጻት። እቺ ረጅ አራስ ቤት እያለች ሁሌ ከወንድሟ መጮ ጎረቤት ሲሰበሰብ አያችሁ አይደል? ሱብሃንአላህ። እሺ አሁን እኔ በጣም የገርመኝ ነገር እንዴት ነው እሺ፣ ማንን እንመን? ማንን እንመን? የገዛ ወንድም እንደዚህ ካረገ ማን የእውነቴን ነው ምላቸው? ወረበል ነው ምላቸው? የገዛ አባታችሁ አለ። በአባትም አባት አለ። እውነቴ ነው። በአባትም አባት አለ፣ መጥፎም አባት አለ። በአሁኑ ጊዜ አባታችሁ እራሱ ገዝቶላችሁ አገር ስትሄዱ ያንን ቦታ ለራሱ ይፈልገውና ማለት ነው። ሀታ አልሰጥም ሜላ አባት አለ። ይሄ ቦታ በቃ ይሆናል። ሞድ ይዝባችኋል። ሞድ ይዝባችሁ በቃ እቺም ቦታ በቃ ለእኔ ብትሆንስ ለእኔ ለእኛ ትሆኑስ ምናምን ይላል ማለት ነው። እንደዚህ አይነት አባት የለም ካላችሁ አለ እኔ ስለገጠመኝ ነው። ገባችሁ አለ እና አስ እሺ ምንድን ነው እኔ በጣም የገረመኝ ነገር በቃ እሺ፣ የገዛ አባታችሁ ይሄን ካረገባችሁ፣ የገዛ ወንድማችሁ ይሄን ካረገባችሁ አስባችሁታል። ለማንኛውም ይህን ቪዲዮ ላይክ አድርጉት በጣም ላይክ አድርጉት፣ እና እንደዚህ አይነት ምክሮችን ላይክ ብታደርጉ ብዙ ሰዎች ይማሩበታል። ገባችሁ ብዙ ሰዎች ብዙ ልጆች ማያውቁት ይማሩበታል። ግን ችግሩ ላይክ ሜል ለም ሼር አታረጉም። ለእዛም ነው። እናም አልጨረስኩላቸውም። እቺ ልጅ መጨረሻ ላይ ምን ላይ ደረሰች ካላችሁ ጎለጀች፣ በተፈሳሙ በአስራ አምስት ፖሊስ ይመጣል ፓትሮል ይመጣል። ፓትሮል መጣና ይመጣና ሁለታቸውም ይዘው እስር ቤት ይሄድላቸዋል። በእስር ቤት አንድ ቀን አድረው ይመለሳሉ። አስባችሁታል። ብቻ በጣም በጣም ያሳዘነች ልጅቷ ስናያት በጣም ያሳዘነችን የእውነት እብድ ነው የምትመስለው። ሲጀመረብድ ብድ አያችኋለን። ይሄ ሁላ ብቻ እኔ ያላቅም ውድ እህቶች፣ እውነቴን ነው የምላችሁ አሁን ውጭ ሀገር ስትኖር ወንድ እንትን ማለት ውጭ ሀገር ብዙ አሁን በአሁን ጊዜ አረቦች ለውጥ እየገባቸው ነው። እንደመጣችሁ አካውንት ልክፈትላችሁ ነው የሚሉዋችሁ ማለት ነው። ሞባይላችሁ ላይ ያል በቃ አካውንት ይከፍቱላችኋል። በወር በወር ወደ ስልካችሁ ነው የሚያስተላልፉት ብራችሁን። እኮ በስልካችሁ መሰብሰብ ትችላላችሁ። በቃ ናቃበሉ፣ ምን ሆናችሁ ነው? ብራችሁን በስልካችሁ ሰብስቡት። በቃ ሰብስቡት። ቢያንስ ብየት ማሄድም እኮ ምህት ማሄድም ምንድን ነው በዓመት እኮ አስር ሺህ ወይንም አስራ ሁለት ሺህ ቢሆን እኮ ነው። በሁለት ዓመት ቢያንስ ሀያ ሁለት ሺህ ምናምን ቢሆን ነው በስልክሽ ላይ ይቀመጣል። በቃ በምትሄጅ ሰዓት በሶስት ወይ ሶስት ሶስት ወራት ዙር ትሬክ ያለሽ ገባሽ። ምሳሌ ወደ አርባ ሪያል አርባ ሺህ ሪያል ሀያ ሰላሳ ሺህ ሪያል ብታረጉ ስልካችሁ ላይ ቢቀመጥ ማለት ነው። ወላሄ ልትሄዱ ስትሉ ገና አንድ ወር ሲቀራችሁ ማለት ነው ትልኩታላችሁ። ገባችሁ? ያንን ሳምብልኩት ለራሳችሁ ኢትዮጵያ ላይ አካውንት ከሌላችሁ ባልካላችሁ ካላችሁ ለባላችሁ። ምክንያቱም ልትሄዱ ነው፣ አንድ ወር ነው የቀራችሁ። ወይንም ደግሞ ወይ ለአባት ወይ ለእናት ልኩና ልመጣ ነው ምን ትላለህ? የዛሬ ሳምንት ልመጣ ነው፣ ይሄ ቤት ይቀመጥ፣ ይሄ ብር ይቀመጥ ትሉና ወዲያው ብራችሁን ልካችሁ ወዲያው ትገባላችሁ። ምክንያቱም በአስራ አምስትና በአንድ ወር ሊኮዷቸው አይችሉም። ብር ሲቆይ ነው ሲውል ሲያድር፣ ሲውል ሲያድር፣ በቃ ልብሳቸው፣ ጀንትናቸው፣ ጋላቸው ያደርጉታል ይደርሳባቸው ስለዚህ ብዙ አሁን በእጃችሁ መያዝ ትችላላችሁ እኮ ብራችሁ። ውድ እህቶቼ በእርግጥ ሊሰርቋችሁ ይችላል። አረብ ሀገር ላይ ብዙ ነገር አለ። ግን ግን ማለት ነው ወደ ሀገር ልጋችሁ እንዲህ ከሚሆንባችሁ ብር መያዝ ነው በቃ ኸላስ መያዝ፣ በእጃችሁ መያዝ። እስከ መቼ ነው እንደዚህ? እኔ እኮ እኔ እውነቴ ነው። አረብ ሀገር የሚኖር ሰው እኮ ማለት ነው ወይን የሚደርስበት ፈተና ስቃይ ፈተና ስቃይ፣ ወይኔ ወይኔ ወይኔ ወይኔ በላቸው። እውነት በዱንያ ላይ ፈተና ማለት በዱንያ እውነቴን ነው የምላቸው በዱንያ ላይ ፈተና ማለት አረብ ሀገር መቶ የሰውን ፊት በሰው ፊት መገረፍ ማለት ብቻ ነው ብቻ ነው። ስደትን ያየው ብቻ እንጂ ኢትዮጵያ ላይ እንደዚህ ሳይወራ ኢትዮጵያ ላይ ያለው ሰው ለሱ በቃ እንትን ነው የሚመስለው፣ ቀልድ ምናምን ነው የሚመስለው። ግን በእርግጠኝነት አረብ ሀገር ያላችሁ ሰዎች ትረዳላችሁ በምን ውስጥ እንዳላችሁ። ይህ በቃ በጠፉም ያው ነው። ጠፍታችሁን በሰሩ ያው መዳም ቤት ነው የምትሄዱት። መዳም ነው በቃ ገባቸው ስለዚህ ያለው ራሳችሁ እስከሚያስጠላችሁ ድረስ ለምንድን ነው እንደዚህ መሆነው? ይሻማል ሊኖር እስከምትሉ ድረስ እግራችሁ እስከሚቀመጥ፣ ወይኔ ወገባችሁ እስከእንዴ ወገባችሁ ቀጥም የሌለም እውነቴን ነው። ዛሬ በቃ አበዛውባችሁ። ሰላም አለይኩም።